በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18። በመጀመሪያ ልዑል እግዚአብሔር አምላካችን አይታለፉም የተባሉትን ጊዜያት ሁሉ በቸርነቱ አሳልፎ ለዚህ ለያዝነው አዲሱ ዓመት 2016 ዓመተ ምሕረት በሰላም አድርሶናልና እናመሰግነዋለን። ይህ አዲስ ዓመት የታመሙ ሰዎች የሚፈወሱበት የፈውስ ዘመን፣ የተጣሉ ሰዎች የሚታረቁበት የእርቅ ዘመን፣ የተለያዩ ሰዎች በሀሳብ አንድ የሚሆኑበት የአንድነት ዘመን፣ ጥላቻ ከምድራችን ላይ ተወግዶ ፍቅር ብቻ የሚሰበክበት የፍቅር ዘመን እንዲሆንልን እየለመንን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላምና በጤና አደረሳችሁ። በመቀጠል እንደሚታወቀው የመስቀሉን ታሪካዊ አመጣጥ ስንመለከት የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ሕሙማንን እየፈወሰ ዕውራንን እያበራ ጎባጣውን እያቀና ለምጻሞችን እያነጻ በብዙ ደዌ ታም የተያዙትን ሁሉ ከደዌ እስራት እየፈታ ተአምራት ሲያደርግ ስለነበረ የእውራን ዓይናቸው መብራት የህመሟን መፈወስ የአንካሳን መራመድ በብዙ ችግር ውስጥ የነበሩ ሰዎች ከችግራቸው ከደዌያቸው መፈታትና መፈወስ ያላስደሰታቸው አይሁድ በመስቀሉ ላይ ተገልጦ የሚታየውን አምላካዊ ተአምራት ለማስቀረት ይህንንም እውነት ለመደበቅ ሰይጣን ይህንን ክፉ ሀሳብ በውስጣቸው ቀረጸ። አስበውም አልቀሩም፣ እንዳሰቡት በጌታ መስቀል ላይ የሚደረገውን አምላካዊ ተአምራት ለመደበቅ በጎልጎታ ከሚገኙት ስፍራዎች መካከል በአንዱ ቦታ ጥልቅ ጉድጓድ ቆፍረው ይህንን የጌታን የመድኃኒታችን የኢየሱስ ክርስቶስን መስቀል ቀበሩ። መቅበሩም ሳያንሳቸው በቤታቸው በአካባቢያቸው በግቢያቸው የሚገኘውን ጉድፍ ቆሻሻ ሁሉ በመሰብሰብ ከሶስት መቶ ዓመታት በላይ በዚህ በጌታ በኢየሱስ ክርስቶስ መስቀል ተቀብሮ በነበረበት ስፍራ ላይ ሲደፉ ቆዩ። እግዚአብሔር በራሱ የሚሰራበት የራሱ ጊዜና ሰዓት አለውና ይህንን የተቀበረውን መስቀል ከሶስት መቶ ዓመታት በኋላ ከተቀበረበት ስፍራ እንዲወጣ ፈቃዱ ሆነ። ለዚህም መንፈሳዊ ስራ ቅድስት እሌኒን አነሳሳት። ቅድስት እሌኒም ወደ ኢየሩሳሌም ወርዳ የጌታ የኢየሱስ ክርስቶስ መስቀል የተቀበረበትን ስፍራ ከተረዳች በኋላ ደመራ አስደምራ ሰንድሮስ የሚባል ነጭ ዕጣን እንዲደረግበት አስደርጋ የዕጣኑ ጢስ ወደ ላይ ወደ ሰማይ ዘልቆ ወጥቶ የጌታ መስቀል ከተቀበረበት ስፍራ ላይ አረፈ ሰገደ ጢስ በጎልጎታ እንዳለ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ። ይህም ምልክት ሆኗት መስከረም አስራ ሰባት ቀን ቁፋሮ ተጀመረ። መጋቢት አስር ቀን መስቀሉ እንደ ፀሐይ እያበራ ከተቀበረበት ስፍራ ከሦስት መቶ ዓመታት በኋላ ከመቃብር ወጣ። እንግዲህ ከወጣ በኋላ በዚያም ሰዓት ብዙ እውራን አይናቸው በርቷል። ብዙ ህሙማን ከህመማቸው ተፈውሰዋል። ለምጻም ከለምጻቸው ነጽተዋል። እንዲሁም ደግሞ የተለያዩ ተአምራት ተደርገዋል። ይህንን ለህዝብ ለሰው ሁሉ ፈውስ የሆነውን ተአምራዊ ስራ ለመደበቅ ነበር አይሁድ ይህን ያደረጉት። ዛሬም ቢሆን ለሀገራችን የሚያስፈልጉ በርካታ እውነቶች ለአንድነታችን፣ ለፍቅር፣ ለሰላም፣ ለሁለመናችን፣ ለሁላችንም የሚጠቅሙ በርካታ እውነቶቻችንን በተለያዩ ሶሻል ሚዲያ በተለያዩ ርዕሰ ጉዳዮች ላይ ጥልቅ ጉድጓድ ቆፍረው ሊቀብሩ የሚፈልጉ በርካታ የዘመናችን አይሁዶችም ደግሞ አሉ። ነገር ግን እምነታችን በእግዚአብሔር ላይ ፍጹም ከሆነ እንደነ እሌኒ ያሉ ሰዎችን በራሱ ጊዜ እየቀሰቀሰ እያነሳ ወደፊት ሊያሻግሩ የሚችሉ የተቀበሩ እውነቶቻችንን፣ ሰላምን ሊያሰፍኑ የሚችሉ በርካታ እውነቶቻችንን ለእድገታችን፣ ለአንድነታችን ውበት የሆኑ በርካታ እውነቶቻችንን ከተቀበሩበት ስፍራ እንዲወጡ የእግዚአብሔር ፈቃድ ሊሆን እንደሚችል ይህ ታሪክ እውነተኛ ማሳያ ነው ማለት ነው። መስቀል የሰላም ምልክት ነው። ሰላማችን ክርስቶስ በመስቀል ላይ ተሰቅሎ ሰላም አጥተን ለነበርን ለእኛ ሰላምን የመስራች ብሎ የሰበከበት ነውና። መስቀል የፍቅር ምልክት ነው ፍቅር የሆነው ክርስቶስ በመስቀል ላይ ተሰቅሎ ውድ ነፍሱን ለእኛ አሳልፎ በመስጠት የመጨረሻ የፍቅርን ጥግ ያሳየበት ነውና ስለዚህ የሰላም ምልክት በሆነው በመስቀሉ ሰላማችን ክርስቶስ በዚህ ዕለት ይሰበካል። የፍቅር ምልክት በሆነው በመስቀሉ በዓል ፍቅር የሆነው እግዚአብሔር በፍቅር ይሰበካል። ነገር ግን ይህንን በዓል ስናከብር የመስቀሉ ምልክትነት የሰላም ምልክት ነውና፣ የሰላም ምልክት የሆነውን የመስቀሉን በዓል ስናከብር እርስ በእርሳችን በሰላም በመተሳሰብ መሆን አለበት። የፍቅር ምልክት የሆነውን የመስቀሉን በዓል ስናከብር እርስ በእርሳችን በፍጹም ፍቅር መሆን አለበት። እንዲህ ሲሆን ነው እግዚአብሔር በዓሉን የበረከት የሚያደርግልን፣ እግዚአብሔር በዓሉን የሰላም በዓል የሚያደርግልን። ቅድስት ቤተ ክርስቲያናችን ይህንን መስቀል ከጉልላቷ ከአናቷ ላይ ተክላ ለዓለም ሁሉ ታሳያለች። መስቀሉ ፍቅርን ብቻ ነው የሚሰብከው። መስቀሉ ጥላቻን ሳይሆን ፍቅርን፣ ሰላምን ነው የሚሰብከው። ምክንያቱም በመስቀል ላይ ነው ክርስቶስ ፍቅሩን ያሳየንና በመስቀሉ ላይም ነው ክርስቶስ ሰላሙን ይሰጠንና። እናም ይህ በዓል ሰላም የሚታወጅበት የሰላም በዓል፣ ፍቅር የሚሰበክበት የፍቅር በዓል፣ መስቀሉ የፍቅር ምልክት ነው እና እንዲህ ነው ይህንን በዓል ስናከብር እየዘፈኑ እየጨፈሩ እርስ በእርስ በመተማማትም ብቻ ሳይሆን በጎጥ በቀበሌ ተለያይቶ በመከፋፈልም ሳይሆን የተቸገሩትን ሁሉ በመርዳት የተራራቁትን ሁሉ በፍቅር በማቀራረብ መሰል መንፈሳውያን ስራዎችን በመስራት መሆን አለበት። እንዲህ ሲሆን የመስቀሉ ትርጉም ገብቶናል ማለት ነው። የመስቀሉ ትርጉም ፍቅር ብቻ ነው። የመስቀሉ ትርጉም ሰላም ብቻ ነው። ሰላማዊ ያልሆነ ሰው የመስቀሉ ፍቅር ገና ያልገባው ነው። በፍቅር የማይራመድ ሰው የመስቀሉ ፍቅር ገና ያልገባው ነው። ስለዚህ ይህ በዓል ታላቅ በዓል ነውና ሁላችንም እግዚአብሔር አምላካችን በዚህ በዓል ላይ በረከቱን ለሁላችንም ለአገራችንም እንዲሰጠን እኛ በወደድነው እኛ ባሰብነው ነው ሥጋዊ ስሜት ሳይሆን እንደ እግዚአብሔር መልካም ፈቃድ በዓሉን እንድናከብር ከበዓሉም ረድኤትና በረከት እንድናገኝ የእግዚአብሔር አምላካችን ቅዱስ ፈቃዱ ይደረግልን። ደግሜ ላለው እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። በዓሉን የበረከት በዓል ያደርግልን። መልካም በዓል